አሰላሙ አሌይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ የዩቱብ ተመልኳቾቼ ሰላማችሁን ያብዛልኝ። እኔ ጋር ሁሉ ሰላም ነው አልሐምዱሊላ። ዛሬ ደግሞ ይዤላችሁ የመጣሁት መኮረኒ ክሬማ አሰራር ነው ይዤላችሁ የመጣሁት ው። እዚ ጋር መኮረኒ አለኝ። እዚ ጋር ደግሞ ያው ታቆታላችሁ ፍልፍል ምንወል ሀዳ፣ የተለያየ ሎን ያለው የተለያየ ከለር ያለው ፍልፍል ማለት ነው። ይሄ ደግሞ ስዱር ዲጃጅ ማለት ነው የዶሮ ክንፉ ብቻ ማለት ነው በእኛ በሀገራችን እዚህ ጋር ደግሞ እንትን ነው የሚባለው ይሄ ምንድን ነው በእኛ እንጉዳ ይሉታል በሀገራችን በዚህ ግን ስሙ ይጠፋብኛል አንዳንድ ጊዜ ማለት ነው ስሙን የምታውቁት ትነግሩኛላችሁ ንገሩኝ ኮሜንት ላይ ማለት ነው እስከ መጨረሻው ተከታተሉኝ አዎ እዚህ ጋር ደግሞ ያው ክሬ ምጠባህ ማለት ነው ይሄንን ተጠቅሜ ነው የምሰራው እስከ መጨረሻው አብረን እዚህ ጋር አሁን በሰሌን መጀመሪያ ሽንኩርቱን አቁላልቻለሁኝ ማለት ነው። ዘይት አድርጌ ነው ያቆላለሁን። ይኸው እዚህ አሁን ዶሮን ጨመርኩ ማለት ነው። እዚህ ጋር ደግሞ ይኸው መኮረኔን እየቀቀልኩኝ ነው፣ ጊዜ ለመቆጠብ ከመጀመሪያውን አላልኳችሁም፣ አልቀረጽኩላችሁም። ቪዲዮውም እንዳይረዝም ብዬ ጊዜ ለመቆጠብ ነው። ይኸውላችሁ እየበሰረ ነው፣ ተቁላላ ከመጨረሻው መጨረሻው፣ አብራችሁ የሚሆኑ ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። ይሄንን ደግሞ አሁን በስሏል፣ ወደ ማጠንፈፍ ነው የምንሄደው። ወይ ሁላችሁ መኮረኒያችንን እናጠነፈፍ ነው ማለት ነው። በዚህ መልኩ ደርሶ ወይ ሁላችሁ እዚህ ጋ ደርሰዋል። የበሰለ ነው፣ በደንብ የበሰለ ነው። ፍሬም ጠበህ ነው ያረኩት። ይኸው እንደምታዩት ይሄንን ማለት ነው የጨመርኩት። አልመቼ ብሎ ነው በጀይዤ ለመቅረጽ ይኸው ጅቡን ሞዘሬላ ነው ያደረግኩት እዚህ ጋር ማለት ነው። ተልጭ ስለሆነ ነው በረዶ ስለሆነ ነው ይለቃል ብዬ አረኩ። ዝም ብዬ ስለሸኮልኩ እኔ ማለት ነው። ይኸውላችሁ እንግዲህ አሁን እየሟሟ ነው፣ ሞዘሬላውም አብሮ እንትን እያለ ነው። አሁን ደግሞ ይሄንን ነው የምጨምረው ማለት ነው ጉዳዩ። እናንተ ስሙን የምታውቁ ከሆነ ንገሩ ስሙን ማለት ነው። ጨው ነው ያረኩት ትንሽ ነው የማረገው። ጅቡኑ ስላለው ሙዘሬላው እና ክሬም ጠብሆ ጨው ስላለው አታብዙ። ይኸው አሁን እንደምታዩት መኮረኔን ጨመርኩኝ ማለት ነው። በስተመጨረሻ እዩት። በጣም ነው የሚያምረው። በጣም ነው የሚጣፍጠው። በጣም ትወዱታላችሁ።